እኔ ሁሌ ነው ሉላ፣ የምር እሷ ከጠፋሽ ቀን ጀምሮ ሁሌ ነው ቤት ገብቼ ማለት ሁሌ ማለት በቃ ማታ ማታም እንጃ ዛሬ እንግዲህ ከሳሚ ጋር ተገናኝተናል። ባለፈው በሰራው ቪዲዮ ይህን ሳምንት ያው እናቱ መጥፋቷን ተናግሮ ነበረ እና እኔም አጋጣሚ በስራ ጉዳይ ትንሽ ራቅ ብዬ ነበረ። ዛሬ እንግዲህ መጥቼ ያው አብረን እንድንፈልጋት ያለውን ነገር እንድናወራ ነበረ። ስለተፈጠረውም ነገር እስኪ መጀመሪያ ከመጥፋቷ በፊት ምን ተፈጥሮ እንደነበረ እንጠይቀዋለን። እንግዲህ ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁን ቆዩ። እንዲሁም ያው ማዘሩም እንድትገኝ ሁላችሁም በተቻላችሁ አቅም ይህን ቪዲዮ የምታዩ በአቅራቢያችሁ ካያችኋትም ሪፖርት እንድታረጉ እንፈልጋለን። እስኪ አብራችሁን ቆዩ። ሳሚ እንዴት ነህ ታዲያ? ሰላም ሰላም፣ እንዴት ናችሁ የሉል ፋሚሊዎች? እኔ በጣም ደህና ነኝ። ያለው እንግዲህ ያው ባለፈው እንደለቀኩት ታይታችኋል ማዘር ጠፍታለች። ማስታወቂያም ለጥፌ ነበረ። እሱንም ቪዲዮ ሰርቼ ለቅቄ ያለው እና ምንም አዲስ ነገር የተሰማም ነገር የለም እስካሁን። ያው ብቻ እንግዲህ አሁን ዛሬ ነው ልውል እንደው መጥቶ የጠየቀኝ እንጂ በዙሪያው ማንም የለም። ማዘር ከጠፋች በኋላ ቪዲዮ እንኳን ሰራ መጥቶ የጠየቀኝ ሰው የለም ሉላ። በዚህ አጋጣሚ አመሰግናለሁ። ያው መቼም የእናት አንተም እናትን በጣም እንደምትወዳት አውቃለሁ። ና የእናትን ጣም ስለምታውቅ ይመስለኛል መተህ የጠየቀኝ እና አመሰግናለሁ። እና ፋሚሊዎች ያው ጠፍታለች እንግዲህ ማዘር እስካሁንም አዲስ ነገርም የለም። ማስታወቂያም ለጥፈናል። ምንም በቃ ያገኘውት ፍንጭ የለም። እኔም ፋሚሊም ተጨንቀናል። ብቻ ምን እንደማድረግም ግራ ገብቶኛል። ያው ከልዑል ጋር የተነጋገርናቸው ነገሮች አሉ እዚ ጋር ማውራት የማንፈልጋቸው እሱን ነገሮች ለማድረግ እንግዲህ እየሞከርን ነው። ትገኛለች ብዬ ተስፋ አደርጋለሁ። እኛም ትገኛለች ብለን ተስፋ ምናደርጉ ግን ከመጥፋቷ በፊት ተጣላችሁ ነበር? አረ ምን የምትጣላ ነው ነገርም የለም ብንጣላስ ደግሞ እናትና ልጅ ነን ወይ ትዳር ምናምን ቢሆን ነው ሻሽታ የምትሄደው እንጂ እሷ ብትቆጣኝ ብትመክረኝ እኔ እሰማለሁ ብትቆጣኝም እንደ እናት ነው እሷም እንደ እናት መቆጣት አለባት እንጂ እንደዚህ እናትና ልጅ ተራርቆ አይሆንም ብቻ እኔ ሁሌ ነው ሉላ የምር እሷ ከጠፋች ቀን ጀምሮ ሁሌ ነው ቤት ገብቼ ማለቅስ ሁሌ ማለት በቃ ማታ ማታም እንጃ ብቻ። ከባድ ነው። የለመድከው ቤት እንደዛ ሲሆን በጣም ያስቸግራል። ግን ከመጥፋቷ በፊት ምን ልብስ ዛ ነው የወጣችሁ ወይስ ባዶ እጇን ነው? እንዲሁም ካልተነጋገራችሁ መልእክት የሚያስቀመጠችል ነገር የለም። አረ ምንም መልክትም የለም። በቃ ተነጋግረናል። ነገ ለማርያም ነበረች፣ አስተሮ ማርያም እና በቃ እስቲ እሄዳለሁ ምናምን ቤተሰቦቿ ጋ ማለት ነው። እዛ አስተሮ ማርያም አለና እዛ ሂጄ እመጣለሁ ምናምን ብላ ልብስም ትንሽ ልብሶች ነው የያዘችው እንጂ እኔ አክልም እንትን ያለ ነገር የለም። ምን አሁን ግራ የገባኝ ሌላ ነገር እንዳይሆን ነው። እሱ ግን ደሞ ቢያንስ ትንሽ ደሞ ስልኳም ክፍት መሆኑ ምናምን አይነሳ? አዎ አይነሳም። ስደውል ደግሞ አንዳንዴም ቢዜ ቢዚ ይሆናል እያወራችበት። እኔ በዛ በዛ ነው የተረጋጋሁት እንጂ አስፈሪ ነው በጣም። እኔ እንደዛ ባይሆን ኖሮ እዚህ ቪዲዮ ላይም አለውጣም ነበር። ከባድ ነው። ከእናት ጋር ቤተሰብ ጋር ደውልሃል? እንዴት ነው ቤተሰብ ጋር ደውልሃል? እነሱም ተጨንቋል። እነሱ ራሱ ልክ እንደኔ ነው የተጨነቁት። በተለይ ደግሞ እነሱ ለእኔ ነው የተጨነቁት ገባል። እዚህ ጋር ብቻ ይነኝ እሱ ብቻ ሳይሆን፣ አሁን ወደ አስተሩ ማርያም ያው እንደተነጋገር ነው እንሄዳለን። ችግር የለም። እዛ አካባቢ ወደ ቤተ ክርስቲያን የሚሄዳለው ስላለች የመጨረሻ ሀሳብ እሱ ነው። እዛው አካባቢ ስለ ሰዎች እኮ ጠይቅ ያሉ ጠየኩ፣ ግን ማንም ያያትም አየው የሚለኝም የለም። እስቲ አሁን በቃ ራሴ እ እንትን ማለት ነው እዛው አካባቢ ሆኜ መፈላለግ ነው በቃ እኛም ያሰብነው እንደዛ ነው ሀሳባችን ቢሆንም ግን ስለ አሁን ላይ እሷን በአቅራቢያ ያለው ሰዎች እዛ አካባቢ እንዳላገኛት ተናግረዋል። ማዘርን አሁን እርግጠኛ ነኝ እዛ አካባቢ ከሌለች፣ አክስት ጋ ኮሚኒኬት ታደርጋለህ? ከአሁን በፊትም አክስት ጋ ስለነበረች አክስት ጋ ሂደህ ነበረ እንዴት ነው? ሄጃለሳ እነሱ ሁሉም በቃ ፋሚሊ ከኔ እኩል ነው እየተጨነቀ ያለው የሷን ነገር የሚያውቀዋል የሚለው እኮ አሁን እኮ አስኪ ነገር ያው የሀገሪቷ ሁኔታ ያለው ነገር በዚህ ሰዓት ሰው እየጠፋ ባለበት ሰዓት ላይ እኔም እሱ ነው ጨነቀኝ። ታውቃለህ፣ እየታፈነ ባለበት ሰዓት ላይ ድምጽ መጥፋቱ ትንሽ ይከብዳል። የእናት ነገር ደግሞ ምንም ቢሆን በጣም ከባድ ነው። እና አሁን ኖርማል አንተ አትጨናነቅ፣ እንግዲህ ሳሚ፣ እንደሱ መሆን የለብም። ግን እኛ አሁን በምንችለው አቅም በምንችለው መጠን ተጋግዘን ያለውን ነገር ለማድረግ እንሞክራለን። እንዲሁም እኔ እንግዲህ ፋሚሊዎች፣ ዛሬ ከስራ ተመልሻለሁ ከነበርኩበት ሳሚ እንግዲህ ፋሚሊዎቻችን ያው እኔም ከስራ ተመልሻለሁ። ያው ከአሁን በኋላ አብሬው ነው የምሆነው፣ ወደ መፈለጉም ነው የምንገባው። በተቻለን አቅም የሳሚን እናት ለማግኘት ገኒን እንሞክራለን። እንግዲህ ቤተሰቦቻችን ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ያው እሷንም በምታዩበት ሰዓት ደውላችሁ ኮንታክት እንድታረጉን በእግዚአብሔር ስም እንጠይቃለን። እንግዲህ ሰላም እናንተ፣ ሰላም ሀገራችን። እንግዲህ መልካሙን ተመኝልን። ሰላም ሌላ ሌላ ነገር አያስፈልጋችሁም። አንድ የመጀመሪያው እግዚአብሔር ነው። ከእግዚአብሔር ሲቀጥል ደግሞ ጓደኛ፣ ዘመድ፣ ቤተሰብ ማጣት ከባድ ነው። ያለሷ ቤት ውስጥ ምናምን እንትን ማለት ከባድ ነው ብቻ